ምስክር የሰጡ ሌሎችም የስጋ ቁርጥራጭ የሚመስል ወጣልን ያሉ ብዙዎች ናቸው። እየሮጠ መጥቶ የታየው መንፈሳዊ ህይወቱ ምን እንደሆነ ጸበል፣ ፈልቆ ነው ያለው። ብዙ ታምር ተደርጓል። አንደኛው አይናቸው የታመሙ አንድ አባት ዓይናቸው አይቶላቸዋል። አንዲት እናት ከቅዱስ ጊዮርጊስ የምትጠመቅ ጸበልተኛ ናት። እንደዚሁ ብዙ ወደ ሶስት አራት አምስት ወጣልኝ ብላናለች። ምስክሯን ቤተክርስቲያን አውደምረት ላይ ለደረቅ ቦታ ላይ ነበረ ምንም እርጥበት ታይቶት በታያውቅም ነበር። አሁን ግን ልክ በሀያ አመቱ በዚህ ደረቅ ቦታ ላይ ያው እንደምታዩት ይሄን ይመስላል ያለው ከራሴ ያለ የወደቀ ብለው ብዙ ምስክርነታቸውን ሰጥተዋል። እመቤታችን ባሮዬ ሰንሰለት የታሰረ እግራችን እየፈታ ያወለቀችን ልክ እንደ ቅዱስ ጊዮርጊስ ጸበል ተቆፍሮ በትልቅ ነገር እንዲወጣና እዛ በኋላ ህዝበ ክርስቲያን እንዲፈወስ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን ውጭም በውስጥም ያላችሁ ገነተ ማርያም እንገኛለን። እንግዲህ አሁን ወደ ታምረኛዋ ጠበል እንግዲህ ጠበሏ ባለፈው ዙር ታይታ ለጊዜው ተሰዎች ተገልግለውባት ባለችበት አገልግሎት ባሰጥም ፍንጯን አሳይታለች ማለት ነው። እንግዲህ ዛሬ ወደ ቦታው ሂደን እስኪ እኒ ንጠበል በማለት ወደ ቦታው እየሄድን እየተጓዝን ነው እንግዲህ ከቤተ ክርስቲያኗ ወረድ እያል ወደ ታች ወደ ጠበሏ ነው የምንሄደው። የገነተ ማርያም ጠበል እንግዲህ ወደፊት ሁላችሁም በረከቱን የምታገኙበት ይሆናል። ነገር ግን በጊዜው ብዙዎች ተጠምቀዋል። ቦታና አድራሻዋን አሳይታ ባለችበት ናት። አሁን ዛሬ ለማየት እየሄድን ነው፣ ለመጠመቅም ጭምር ደግሞ በሰፊ ጠበሉ በደንብ አገልግሎ መስጠት ሲጀምርና ሁሉም ሰው ከውጭም ከውስጡም እንዲመጣ ይሆናል። እስኪ ቦታው ደርሰን ያለው ሁኔታ እናስረዳችኋለን። እንግዲህ ቦታው ላይ እየደረስን ነው። እቺን ትመስላለች የመቤታችን የገነተ ማርያሟ ጠበል ታምር የታየባት፣ ቦታዋም እውነትም የምታምር ቦታ ናት። ይችን ቦታ እንግዲህ እንዴት አድርገን በረከቷን እናገኝ፣ ምን እንስራ፣ ምን እናድርግ ለምትሉ ሁሉ እናሳያችኋለን። ግዴታ መጎብኘት ስላለብን ዛሬ እንጥፍጣፊ ዋንም ያለውንም ጠበል መጠቀም አለብን ብለን ነው የመጣ ነው። እንግዲህ ኔትወርኩ የምታዩት ማዶ ላይ የተራራው ላይ ነው ዛሬ የምንገኘው ገነተ ማርያም አባቶች ጋር ወደ ገነተ ማርያም ጠበል የታየበት ቦታና እንዲሁም ደግሞ ብዙዎች ተጠብለውባት ብዙ ፈውስ ያገኙባት ቦታ ነው። እንግዲህ በጊዜው ያሳየችው ምልክት አሁንም ድረስ አለ። ወደፊት ደግሞ በሰፊ የሚሰራው ነገር ተሰርቶ ብዙዎች የሚድንበት ይሆናል። ነገር ግን እዚህ ጭንጫ ላይና ምንም የማይታሰብበት ቦታ ላይ ኔትወርኩ ዝቅ ብሎ የገነተ ማርያም ጠበል አለ ማለት ነው። በርሜል ገነተ ማርያም፣ በርሜል ጊዮርጊስን ስታቁ በርሜል ገነተ ማርያም አንድ ቦታ ናቸው። እና ብዙዎቻቸው ዚህ መጥታችሁ ሳታይባት ነው የምትሄዱ። ዛሬ እንግዲህ የስቡሀ ሚዲያ ቦታው ላይ መጥቶ ከአባቶች ያስተዳደሩም እንዲሁም ደግሞ ቀደምት ካሉ አባቶቻችን ጋር በመሆን ከካህናት ጋር ቆይታ እናደርጋለን። ስለ ቦታው ሁኔታ እንደው ይህ ቦታ እንግዲህ ብዙ ቦታ ብዙ ትንቢት የተነገረበት ነው እና እግዚአብሔር አምላክ ከትንቢቱ አንዱ ይሆናል ይሄ ቦታ ብለን ነው የምናስብ። እንግዲህ እዚህ አለትና ደረቀ ጭንጫ ላይ ይህን ጠበል ባይን የምታያት ይህን እዚህ ላይ ነው እንግዲህ የመቤታችን ጠበል ያለችውና ስለዚህ የተወሰነ ከአስተዳደሩ ጋር ከቄስ ማርዬ ጋር ንግግር አድርገን ወደ ሌሎች አባቶች የምንቀጥላለን። እስኪ አባታችን እንደው ይህ ጠበል የታየበት ወራትና በጊዜው ብዙ ሰዎች ድነውበታል። ከዚህ ወዲህ ተዘግቶ እንዲሁ የሚፈልጉ ሰዎች ሲመጡ እየመጡ ነውና በሰፊ አገልግሎት ለማሰጠት ምንድን ነው የሚያስፈልገው ወይስ የራሷን የእናትነቷን ስራ ነው የምንጠብቅ ወይስ የሚሰራ በሰው እጅ የቀረ ነገር ኑሮ ነው? ሁሉም ሰው ይጓጓል እዚህ ከመጣ በኋላ ገነተ ማርያምን ለምን ጠበል የላትም ጠበሉን ስለምን አናገኝም የሚሉም አሉ እንደገናም ደግሞ ማያቋት ደግሞ አሉ ጊዮርጊስ ደርሰው ሚሄዱን አሁን እንደ ኤማሁስ መንፈሳዊ ጉዞ ማህበር እያስተዋወቅኩ ነው ዛሬ ደግሞ ጠበሉ አለ ባለፈው ተተነጋገራችሁ ንግግር ጋር አብሮ ተጨምሮ የነበራችሁ የአባይ ባንክ አካውንት ነው እሱ ጋር አብሮ ተለቁ መርዳት ያለበት ሰው ይረዳል ወደፊት ደግሞ እግዚአብሔር ፈቅድ የኢትዮጵያ ንግድ ባንክ ማውጣት የምችሉበት መንገድ አቢሲኒያም ካለ አቢሲኒያም ብዙዎች ይረዳሉ በአንዳንድ ነገር ውስጥ የቆይታ እናደርጋባታችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንኳን የኤማሁስ መንፈሳዊ ጉዞና ስቡሀ ሜዳ ዜና አገልግሎች እንኳን ወደ ቅድስት ድንግል ማርያም ጸበል ወደተገኘበትና ወደፈለቀበት ቦታ እንኳን በሰላም መጣችሁ። እንግዲህ ጸበል እንደምታዩት በ2016 ታኅሳስ አራት ቀን አንድ ንጹህና ተውት የሚሆን ቅዱስ የሆነ ዳቆን መኳንንት የሚባል የገነተ ማርያም አገልጋይ የሆነ ፈልቋየው ና እየሮጠ መጥቶ የታየው መንፈሳዊ ህይወቱ ምን እንደሆነ ጸበል ፈልቆ ነው ያለ። እንጂ ዋ ፈልቆ አላለም። ጸበል ፈልቆ ቄሴ የጸበል ፈልቆ ላይ እንዴት ከዛ ጥንጫ ላይ ጸበል ይፈልቃል? ዝም ብለህ ነው ብዬ ዝም ብዬው ነበረ መጥቼ ማላየት በተሳሳስር ቀን ግን በመከታተል ህዝቦቹም ሁሉም መተው አዩትና በዚያን ጊዜ ያው ቡራኪ አድርገው አባቶችና ህዝበ ክርስቲያን በዚያን ጊዜ እንዲጠቀም ተደረገ። ከዛ በኋላ ብዙ ታምር ተደርጓል። አንደኛው አይናቸው የታመሙ አንድ አባት አይናቸው አይቶላቸዋል። ሁለተኛ አንዲት እናት ከቅዱስ ጊዮርጊስ የምትጠመቅ ጸበልተኛ ናት። እንደዚሁ ብዙ ወደ ሶስት 4 5 ባብ ወጣልኝ ብላናለች። ምስክሯን ቤተ ክርስቲያናዊ አውደ ምረት ላይ ቁማ መስክራለች። ከዚህ ጠጥታ ማለት ነው። ከዚህ ጠጥታ አውደ ምረት ላይ ምስክሯን ሰጥታለች። እንደዚሁም ምስክር የሰጡ ሌሎችም የስጋ ቁርጥራጭ የሚመስል ወጣልን ያሉ ብዙዎች ናቸው። ይህ በሚሆን ጊዜ ህዝበ ክርስቲያኑ በጣም ወደ ጸበሉ በብዛት መጥቶ ነበር። ጸበሏ ግን እመቤታችን ተአምሯን ለማሳየት ያክል ፍንጯን አሳየች እና እኛ ደግሞ ጸበል ስጡን፣ ምንጠጠው ምን ሲሉን ምንሰጠው ስናጣ አይ ይህ ነገር አልቋል ማለት ከባድ ነው እና ጸበል አለ እየተባለ አልቋል ማለት ጨነቀና በሰፊ ሆኖ እንግዲህ እመቤታችን ታምሯን አሳይታለች። የእኛን ድርሻ ግን ህዝበ ክርስቲያኑ አውቆት ልክ እንደ ቅዱስ ጊዮርጊስ ጸበል ተቆፍሮ በትልቅ ነገር እንዲወጣና እዛ በኋላ ህዝበ ክርስቲያኑ እንዲፈወስ በዚህ ግን አልቋል ማለት የለብንም። ያው ተዘግታ ብትቆይ ብለን ያው እስካሁን ድረስ ተዘግታ ቆይታለች። አሁን በባለፈው አንድ ሁለት እናቶች ህልም እያሳየን እያሳየን ነው። እባካችሁ ክፈቱልን። እመቤታችን በሮየ ሰንሰለት የታሰረ እግራችን እየፈታ አወለቀችልን። ስለዚህ ጸበሏን ብናገኝ እኮ በእግራችን የገባ በሽታ ይለቃል አሉ። ካሉት አባታችን ጋር መተን ከፈትንላቸው ያው ከእግሬ ላይ ያለው ከራሴ ያለ ወደቀ ብለው ብዙ ምስክርነታቸውን ሰጥተዋል። ከዛም በኋላ ማውራቱን ትተን ህዝቡ ቢመጣ አሁንስ ምን እንደምታዩት ከጥንጫ ላይ ናት። የቋተችው ውሃ ጸበል አናሳናትና የሁሉ ህዝብ ቢመጣ ምን ሰጠዋለን? ድርጭት እንኳን አይበቃም ነው። ታምሯ ታምራዊ ስራዋ ደግሞ በጣም ጽቡ ድንቅ የሚያሰኝ ነው። ስለዚህ እንደወደደች መብርሃን ሰዋን መርጣ በትልቅ ደረጃ ጸበሉ ወጥቶ ህዝበ ክርስቲያን ሊጠቀም ብለን አቆይተነዋል። አሁንም ጥሪ ያደረግንላችሁ የስቡሀ ሜዳ መንፈሳዊ ጉዞ አስጓዦች ይህንን እውቅና ሰጥታችሁ በትልቅ ተቆፍሮ ህዝበ ክርስቲያኑ ካለው ድዮና በሽታ እንዲላቀቅ ነው ጥሪያችን። መልካም። እንደው ጠበሉ ወጥቷል። በትክክል የመቤት ቦታ ነው። ይሄ የራሷ ባይሆን ኑሮ እስከ አሁንም ብዙ ነገሮችን ታሳይ ነበር። ግን ከዚህ በኋላ ይህን ጠበል በሰፊ ተደራሽነት ለማድረግ በዚህ ሀገር ባህል አወጣጣቸው አብዛኛው በመኪና ነው። ለውሃ እየተባሉ የተጫሩትና ይህስ በሰው እጅ ቢያንስ አስር ሜትርም 20 ሜትርም ወደተ ቢቆፈር በደንብ እንደሚወጣ ነው የሚያሳዩ። ምክንያቱም እዚህ ጭንጫ ላይ ውሃ ወይም ጠበል ወጥቷል። ውሃ ነው እንዳይባል በጊዜው እንግዲህ እግዚአብሔር በፈቀደው የተናገረው ልጅ በራሱ እና በእግዚአብሔር ቸርነት በመንፈስ ቅዱስ ያገላለጽ ገልጾታል። ስለዚህ ውሃ የሚለው ነገር አይገልጸውም። ጠበል ነው። ነገር ግን ይህ ጠበል ለሁሉም ሰው እንዲደርስ ደግሞ ሰው ምን እንዲያግዛችሁ የምትፈልጉ? በጉልበት ነው በመኪና ነው ወይስ ምንድን ነው? ምክንያቱም ብዙ ሰው እዚህ ድረስ መጥቶ እውነት ለመናገር የገነተ ማርያምን ጠበል፣ ታምሯን፣ ቤተክርስቲያኗን ሳያይ የሚሄድ ብዙ ነው እና ይሄ ወደፊት በራሷ ታምር ራሷን ቤቷን እንዲታይ ለማድረግ ከእናንተ የሚያስፈልገው ምንድን ነው? ከህዝበ ክርስቲያኑ ሊያግዛችሁ የሚያስፈልገውን በዘው ገለጻ እንድታደርጉ ነው። ጥሩ አመሰግናለሁ። የሚያስፈልገው እንግዲህ እንደምታውቁት ከአበው አባቶች ሲወርድ የመጣ የቆየ ታሪክ አለ። እግዚአብሔር ለቅዱስ ሊቀነቢያት ሙሴ ነገር በምሳሌ ጠጅ በብርሌ እንደሚሉ ሁሉ ቅዱስ ሙሴን መርጦ ህዝበ እስራኤልን ከግብፅ ባርነት ሲያወጣ በትሩን ሰጥቶ በሙሴ አማካኝነት ባህሩን ከፍሎን ያሻገረ ምልክቱን ለሙሴ አሳይቷል። እመብርሃን ንጽህተንጽዋን ቅድስተ ድንግል ደግሞ ይህችን ጸበል ደግሞ አፍልቃ ማንም ሰው ውሃ ብሎ ባልሰየመው ትውትና ደግ የዋህ በሆነ ዲያቆን ላይ አድራ ጸበል ፈልቆ ነው ብሎ መቶ ምስክርነቱን የሰጠ ውሃ ፍለጋ ቢሆን፣ እንግዲህ በዚህ የወጣው ውሃ እንደምታዩት ከደረቅ ቦታ ላይ ነው ተጭሮ በመኪና ያወጣ በሁሉም ማለት ነው። ይቅርና የቅዱስ ጊዮርጊስ ጸበል በትን ቤት የመጣ ቢሆንም ከደረቅ ቦታ ላይ ነው ተቆፍሮ የወጣ የእግዚአብሔር ናይል ግን ማን ያስቀረዋል ማን ይሟገተዋልና የግን መቤታችን ከጥንጫ ላይ እንግዲህ ከጥንጫ ከዚህ ጥንጫ ቦታ ላይ አወጣ ሰይታለች። ይህን ለማድረግ ደግሞ ነገርን በሰው አድራ መውጣት አለበት። በቁፋሮ በሰው ኃይል ቢባል አሁንም ለድርሻ ያንሰናልና፣ ለትውልድ ኤርትራውያንና እንደዚሁም ለኦርቶዶክስ እምነት ተከታዮች በዓለም ለስቡሀ ሚዲያ ተከታታዮች የሆኑ እንደዚሁም በሌላ ሚዲያ ይህን ሚዲያ የሚከታተል የሌላ ተጓዥ ማህበር የሆነ ሁሉ የቅድስት ድንግል እናቱን ድንግል ማርያምን ኃይልና ገናናነት መጥቶ በታምሯ ላይ በጸበሏ ላይ ማወቅና መረዳት ይችላል። ግን ይህን ጸበል ለሁሉም ህዝበ ክርስቲያን ለማዳረስ ትልቅ ማሽን መቶለት ወታለት የራሷን የሆነ ታምር አሳይታለች። ከህዝበ ክርስቲያን የሚጠበቀው ሁሉም ርብርብ አድርጎ በደህና ማሽን ተቆፍሮ ለሁሉም ለዓለም የሚመጣ ህዝበ ክርስቲያን በቂ መስተንግዶ እንዲሰጠው፣ መጠጥ ለሚለው መጠጥ፣ ጥምቀት ለሚለው ጥምቀት እንዲሰጠው ነው መልእክታችን። ተአምሯን በራሷ ላይ ስለምታሳይ ውሃ ብሎ የሚስማዋጣለው የሚል ቢኖር እመብርሃን በማዕበሏ ታሰጥመዋለች፣ ማዕበል ሆኖ ያሰጥመዋል። ይህ ጸበል ሕይወት ጸበል ብሎ ቢጠጣው ግን ካለበት ደዌ ይፈወሳል፣ ካለበት የሰይጣን ቁራኛ ይላቀቃል ማለት ነው። መልካም እንግዲህ፣ በውጭና በውስጥ ያላችሁ ኢትዮጵያውያንና ኤርትራውያን የኦርቶዶክስ አማኞች በሙሉ መልካም ደግ ነገር መስራት የምትፈልጉና የምትወዱ የራሳቸው ስልክ አካውንት፣ እንዲሁም የቤተክርስቲያኗ አካውንትና የቤተክርስቲያኗ ስልክ ወይም የአስተዳደር የቄሶች ስልክ ይቀመጣል። በእኔም በኩል ማግኘት ትችላላችሁ። ይህም ቦታ እንግዲህ ትልቅ ማሽን አስመጥታችሁ ማሰረት የሚችሉ ሰዎች እንትን እንድትሉ እንግዲህ፣ አባታችን ምናልባት ከዚህ በላይ አሁን እምነቱን የሚፈልግ ሰው ይኖር ይመጣል። የተለያየ ነገር ስለሚኖር በቅርብ እግዚአብሔር ቢያግዘን ቢረዳን ይህ ጠበል ቢወጣ በታምራቷ ብቻ ብዙ የዳኑ ሰዎች ቤተክርስቲያኑንም ካህኑንም ቀጥ አድርገው የማስተዳደር ስራ ይሰራሉና መቼም የመቤት ሄደጅ ሁሉ ነገር የሚያንሳት ነገር የለም። ነገር ግን ምልክት አሳይታ ዝም ብሎ ዘግቶ ማስቀመጡ ለእኛም ሌላ ፍዳ ወይም ደግሞ መቅሰፍት እንዳያመጣብን ባለው በዚህች በጠብተውም ብዙ ሰው ስለሚድን እንደተባለው አሁን ለሰው ስለማይደርስ ቢቀዳ ስለሚያልቅ እንደገና እስከሚመጣ መጠበቅ ደግሞ ሁለት ቀን ሶስት ቀን ስለሚፈጅ፣ ስለዚህ ወደ ውስጥ በደንብ በሚሰራው ተሰርቶ ከእናንተ ጋር እየተናበብን ይህንን ድንቅ ቦታ አሰራለሁ ያለ ሰው እስከሚመጣ ድረስ በትዕግስት ተጠባብቀን ደጋግመን ኢንተርቪው አድርገን አንዱ ሰው አንዱ ደግ ሰው ሊያሰራው ይችላል። እና በዚህ መልኩ አገልግሎት እንዲሰጥ የእግዚአብሔር መልካም ፈቃድ ይሁን። እንግዲህ ከእናንተም ጋር በቅርብ ርቀት እንነጋገራለን። አሁን ደግሞ ከቤተ ክርስቲያኗ ቀደም ብለው ከነበሩ ከቀደምት አባቶች ከካህናቶች ጋር ቆይታ እናድርጋለን። ስማቸውንም ይገልጹልናል። ሁሉም አገልጋዮች ናቸው እዚህ ውስጥ ያሉ። እንግዲህ በእርስዎም አመለካከት ስምዎትን ለአድማጅ ተመልካቾቻችን ትገልጹልንና እንዲሁ ተጨማሪ እሳቸው ያልገለጹት ካለ ለህዝበ ክርስቲያኑም ጥሪ ካለ እንዳጠቃላይ ካህናቱም ቤተ ክርስቲያኗም የሚመናኑም አንድ የሚሆንበት ታምር ነው። እዚህ የተሰራላችሁ ብዙ አይነት ነገሮች አሉ። ነገር ግን ራሷ መቤቴ ትዳብሳችኋላይ። ለመቤቴ ወዳጅነቱን ደሞ ሁሉም ሰም ስለሚገልጽ እናንተ እግዚአብሔር በፈቀደ በወደደ የነበረው ነገር የተወሰነ ማብረሪያ እንዲሰጡ ነው። አባታችን እሺ፣ መንፈስ ቅዱስ አምላክ እንኳን በደህና በሰላም መጣችሁ። እኛም እንኳን በደህና ቆየናችሁ። የስቡሀ ጉዞ መንፈሳዊ ማህበር እንኳን በደህና መጣችሁ። አሁን ያው እኛ እንግዲህ አባታችን አስተዳደሩ በአብዛኛው ተናግረውታል። እኛ የመጣነው ዘጠና ሰባት ዓመተ ምህረት ነው። እኛ መንግስት ያመጣነው ያመጣነ በዛ ከመጣ ነው ይዘን ይህ የላማዋያችን የልጆቻችን መጫወቻ የፍየሎቻችን ማስማሪያ ደረቅ ቦታ ነው የነበረ። ምንም እርጥበት ታይቶትበት አያውቅም ነበር። አሁን ግን ልክ በሀያ ዓመቱ በዚህ ደረቅ ቦታ ላይ ያው እንደምታዩት ይህን የመሰለ ጸበል ወጥቶልን እኛም በዚህ ላይ የመጡትን እንግዶቻችን የመጡትን ወገኖቻችን እያስተናገድ ያው ቅድም አባታችን እንዳሉት ብዙ ሰው ባንሸኝበትም የመጡ የመጡት ፍላጎት ያላቸውን እመቤታችን ጋር ፍቅር ያላቸውን ሰዎች እነሱን እየሸኘን እንገኛለን። በአብዛኛ ለህዝቡ አጉልተንና አስፍተን እንዳንናገር ደግሞ ያው የጸበሏ እጥረትና እንሰት ማነት ስላለ፣ በዚህ ላይ መቸም የእመቤታችን ወዳጅ የሆነውን እያስተናገርን እንገኛለን በጊዜው ያሉ ካህናቶች ዲያቆናቶች በሙሉ በዚሁ ድርሳኑን ገድሉን እያደረስን አጥሩን እንደዚሁ አስከብረን ቤቷንም እንደዚሁ እንደሚታየው በቆርቆሮ በትንሽ ቆርቆሮ ጊዜያዊ ሰርተን አለን። አሁን ግን የሚያስፈልገን እኛ ምንድ ነው ያው የምታዩት ደረቅ ቦታ ነው። በሰው ጉልበት ተቆፍሮ ስለማይወጣ፣ አሁንም ደህና ማሽን ከፍ ያለ መጫሪያ መቆፈሪያ ያስፈልገናል። ማሽን በሰው እጅ አይቆፈርም። እንደሚታየው ዳባ ነው፣ ድንጋይ አለበት። እንግዲህ ውሃ ከደረቅ ግንባር ላይ አይን እንደበራው ከደረቅ ቦታ ከድንጋ ላይ እንደወጣች ይታያለኝ። ይህንን ድንጋይ ደግሞ እኛ መፈንቅልና መቆፈር ስለማይቻልን ደህና ማሽን ይበጣልን በእናንተ በኩል መላ ኢትዮጵያው እንዲያውቅልን ሊሆንና መላ ኢትዮጵያው መጥቶ በመቤታችን ስም መቶ ተፈውሶ እንዲሄድልን የእኛ ፍላጎታችንም ጥያቄያችንም ነው። ሁለተኛው የእናንተ በ ኤልሻዳይም ሆነ በተርሚኖስ በስቡሀ የጉዞ መንፈሳዊ ማህበር ሲሆንም አንዳንድ ቀን እየመጣ ደግሞ ከመቤታችን የጉባኤ አንዳንድ ቀን ጉባኤ ቢደረግልን ስንል ጥያቄያችን ይህን እናቀርባለን እና ይህ ከተደረገልን እኛ ቁመን ደከመን ሰለቸን ሳንን ቁመን እናገለግላለን። የመጣው ህዝባችንም፣ መቅድማችን፣ ገድላችን እያነበብነ የሚመጣውን የሚጠጣውን ቀድተን እያጠጣነ የሚጠመቀውን ቀድተን እያጠመቅን እንደምንገኝ ሙሉ ተስፋ አለን። አሁን ደግሞ እናንተ ብትረዱን ላሉ ወገኖቻችን ለህዝበ ክርስቲያን በሙሉ ብታስተዋውቁልንና ብታስተላልፉልን፣ እመቤታችን ሰው ይጀምራል አምላክ ይፈጽማል እንደተባለው እመቤታችን ጅማሯዋን አሳይታለች። ይህ ፍጻሜው እንግዲህ በህብረተሰቡ በእናንተ በኩልና በእግዚአብሔር አጋዥነት ቢደረግልን ስንል እናሳስባለን። እዚህ ቦታ ላይ ያለ ዲያቆንና ካህን የእመቤታችንን አማላጅነት እየተጠባበቀ እስካሁን ቆይቷል። ጠበሉ ግን በጣም በሚያስደስት ሁኔታ ነው፣ እውነት የማይታመንበት ድንጋይል ነው። ያው እንግዲህ እግዚአብሔር በጭንጫ ላይ ነው በእርግጥ የሚያፈልቀው። ይህንን ደግሞ ተባብረን እንድንሰራ አብዛኞቻችሁ የሚመለከታችሁላ፣ ተባብረን እንድንሰራ የሚለው ነው። እንትን ምለው እንግዲህ እኛም ለሰው በማስተዋወቅ እንደገና ደግሞ የሚመጣ ባለ ሀብትም መኪናውን ይዞ የሚመጣ ማሽኑን የሚያመጣ በዚሁም በቅርቡ ከደ ሳንቲሙን የሚከፍል የሚሆን ነገር ካለ ከእናንተ ጋር በመናበብ ይቺ ጠበል ቦታ በደንብ በሰፊት አጥራ ሌሎች እጽዋቶች ሁሉ ተተክለውባት በራሷ የራሷን ፍቃድ አሳይታለይ። የእኛን ፍቃድና የእግዚአብሔርን ቸርነት ጨመረንበት ወደ ስራ እንድንገባ የእግዚአብሔር መልካም ፍቃዱ፣ የነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነውን እናመሰግናለን።